በባጭ ወቅት ስለ ጊዜያችን ቤት ነው። ስለ ክፍልፋ አይነቶች ስለ አህዳዊ ክፍልፋ ተምረ ነበር። ክፍልፋይ ማለት አንድ ሙሉ ነገር ለሁለትና ከዚያ በላይ ለሆኑ ነገሮች እኩል ተከፋፍሎ የምናገኛቸው ክፍፋዮች ክፍልፋይ እንደሚባል አይተናል አለ ስለዚህ፣ እንዲሁም የክፍልፋ አይነቶች መደበኛ ክፍልፋይ፣ የመደበኛ ክፍልፋይ፣ አህዳዊ ክፍልፋይ፣ አቻ ክፍልፋይ ተመሳሳይ ክፍልፋይና ተመሳሳይ ያልሆኑ ክፍልፋዮች ናቸው ብለን አይተናል። ስለዚህ አሃዳዊ ክፍልፋይ ማለት ምን ማለት ነው? አሃዳዊ ክፍልፋይ ማለት ጣሪያቸው ወይም ለአላቸው አንድ ቁጥር የሆኑ ክፍልፋዮች አሃዳዊ ክፍልፋይ ይባላሉ። አሃዳዊ ክፍልፋይ በተለምዶ መጠሪያቸው ለምሳሌ አንድ ሁለተኛ ግማሽ፣ አንድ ሶስተኛ ሲሶ፣ አንድ አራተኛ እሩብ፣ አንድ አምስተኛ ሃምሶ፣ አንድ አስረኛ አስራት፣ አስራት እንደሚባለው አይተናል። ስለዚህ በዛሬው ክላሳችን ደግሞ የምናየው ክፍልፋዮችን በቁጥር መስመር ላይ ማመልከት የሚለው እናያለን ማለት ነው። ስለዚህ ክፍልፋዮችን በቁጥር መስመር ላይ ማመልከት ይቻላል። ለምሳሌ ሙሉ ቁጥሮችን በቁጥር መስመር ላይ ማመልከት አይተናል አይደለ? ከዜሮ ጀምረን ሙሉ ቁጥሮችን በቁጥር መስመር ላይ ዜሮ፣ አንድ፣ ሁለት፣ ሶስት፣ አራት እያለ አይተናል። ስለዚህ ክፍልፋዮችንም ልክ እንደ ሙሉ ቁጥሮች በቁጥር መስመር ላይ ማመልከት ይቻላል ማለት ነው። ማመልከት ይቻላል ለምሳሌ ተመልከቱ። አንድ ሁለተኛ አንድ ሁለተኛ ምንድነው? ክፍልፋይ ነው አይደለ? አንድ ሁለተኛ ማለት የአንድ ሙሉ ነገር ምንድነው? ግማሽ ማለት ነው። የአንድ ሙሉ ነገር ግማሽ። ለምሳሌ ምን አይነት ምልክት ነው ይሄኛው? ክብ ነው አይደለ? የክብ ምልክት ነው ያለው። የዚህ አንድ ሁለተኛ ወይም ደግሞ ግማሽ፣ የዚህ ክብ ነገር ግማሹ፣ የምትመለከቱት የክቡ ምንድነው? ግማሽ ስለዚህ ግማሽ ምን ነው ማለት ነው? አንድ ሁለተኛ ነው ማለት ነው። አንድ ሁለተኛ ስለዚህ በዚህ እንደምትመለከቱት ይሄ አንድ ሙሉ ክብ ነው። የዚህ ደግሞ ግማሹ አንድ ሁለተኛ ነው ማለት ነው። ስለዚህ ይሄንን በቁጥር መስመር ላይ ማመልከት እንችላለን። ስለዚህ አንድ ሁለተኛው የአንድ ሙሉ ነገር ግማሽ ማለት ስለሆነ ግማሽ ማለት ስለሆነ አንድ ሁለተኛ በአንድና በዜሮ መካከል ይገኛል። ግልጽ ነው አይደለ? አንድ ሁለተኛ ቤትና ቤት መካከል ይገኛል፣ በአንድና በዜሮ መካከል ይገኛል ወይ በዜሮና በአንድ መካከል ይገኛል። ስለዚህ አንድ ሁለተኛን በቁጥር መስመር ላይ ለማመልከት በመጀመሪያ ዜሮ እና አንድ ብለን የቁጥር መስመር ካሰመርን በኋላ በዜሮ እና በአንድ መካከል መሀል ላይ ማን ይገኛል ማለት ነው? አንድ ሁለተኛ ይገኛል። ስለዚህ ይህ መሀል ስንት ነው? አንድ ሁለተኛ የዚህ የሙሉ ነገር ምንድን ማለት ነው ግን? ነው ጀት። እሺ ሌላኛው ምሳሌ ሁለት ተመልከቱ። ዜሮ አለ አንድ አራተኛ ሁለት አራተኛ ሶስት አራተኛ አንድ። እስኪ ይሄንን በክፍል ፋይሉ ላይ እስኪ በዚህ ክፍል ፋይሉ ላይ ይሄ ምንድነው? አንድ ሙሉ ነገር አይደለ? ሙሉ ነው ይሄ ይሄ ምንድነው? ሙሉ ነው። ስለዚህ አንድ አራተኛውን እስኪ እንመለከት አንድ አራተኛ ማለት እዚጋ ይታያቸው አለ ተምታች አንድ አራተኛ የዚህች ስናሽከረክራል ይሄ የሙሉ ነገር አንድ አራተኛ እቺ ቢጫዋ ምልክት ማለት ነው። ግልጽ ነው አይደል? አንድ አራተኛ። ሁለተኛው ደግሞ ሁለት አራተኛ። ሁለት አራተኛ ማለት የግማሽ ማለት ነው። ይሄኛው ተመልከቱ፣ ሁለት አራተኛ። አንድ አራተኛ፣ ሁለት አራተኛ። ይሄ ሙሉን ሁለት አራተኛ ይሆናል ማለት ነው። እሺ ሶስት አራተኛ፣ ሶስት አራተኛ ሲሆን ደግሞ እቺኛው እንደዛ አስከረከርናል ሶስት አራተኛ አራት አራተኛ። ሰው አራት አራተኛውን ስንፈልግ ይችኛውን እንደዚህ አድርገን ማጥፋት እንችላለን፣ ቀየዋል ወይም ደግሞ እንደዚህ ሙሉ አራት አራተኛ ወይም አንድ ሙሉ ማለት ነው። ማስታወሻ እዚህ ጋ አንድ ነገር አስታውሱ። ለአሉ እና ታቱ ወይም ከሉ እና እፈታሉ ተመሳሳይ ቁጥሮች ከሆኑ ተመሳሳይ ቁጥሮች ከሆኑ እሱ አንድ ሙሉ ይባላል። ለምሳሌ አራት አራተኛው ወይም ሶስት ሶስተኛ ወይም ሰባት ሰባተኛ ከሆነ እነዚህ በሙሉ ምንድን ናቸው? አንድ ሙሉ ማለት አንድ ሙሉ። ስለዚህ ለምሳሌ ዜሮን፣ አንድ አራተኛ፣ ሁለት አራተኛ፣ ሶስት አራተኛ አንድን በቁጥር መስመር ላይ አመልክት ነው የሚለው አይደል? ይህንን በቁጥር መስመር ለማመልከት በመጀመሪያ የቁጥር መስመር እናሰምራለን። የቁጥር መስመር እናሰምራለን። ስለዚህ ዜሮውን አንድ አራተኛ ሁለት አራተኛ ሶስት አራተኛ በቁጥር መስመር ላይ ለማመልከት በዜሮ እና በአንድ መካከል ያለውን ቦታ ለስንት መክፈል? አራት ቦታ መክፈል፣ ለአራት ቦታ መክፈል። ለምሳሌ ይሄ ክብ ነው ይሄኛው ክብ ነው አይደለ? አሁን ግን ቁጥሮች በቁጥር መስመር ላይ የምናመለክተው በዝግ መስመር ላይ ነው። ስለዚህ ይሄንን ክብ ለአራት ቦታ እንደከፈልነው ሁሉ መስመሮቹን ለስንት ነው እንከፍለው? በዜሮ እና በአንድ መካከል በዜሮ እና በአንድ መካከል ያለውን ለአራት እንከፍለዋለን ማለት ነው። ተመልከቱ ዜሮ አንድ አራተኛ ሁለት አራተኛ ሶስት አራተኛ አንድ። ስለዚህ ለአራት እኩል ከከፈልን በኋላ ከአንድ አራተኛ ጀምረን እስከ አንድ ድረስ አንድ ማለት ማለት ነው አራት አራተኛ ማለት ነው። አራት አራት አራተኛ ሰው ምን ሆነ? አንድ ሆነ። አምስት አራተኛ ስድስት አራተኛ ሰባት አራተኛ ስምንት አራተኛ ሲሆን፣ ሳ ስንት ይሆናል? ሁለት ሙሉ ይሆናል። ግልጽ ነው አይደለ? ስንት ይሆናል? ሁለት ሙሉ። ስለዚህ ለምሳሌ ይሄን እያስከረከርኩ እንደዛ አርቂ ሌላ አይነት ከለር ቢኖረው ሌላ አይነት ከለር ደግሞ ቢያወጣ ሁለት ጊዜ ባስከረክረው ስንት ዙር ዞርኩ ማለት ነው? ሁለት ጊዜ። ስለዚህ ሁለት አራተኛ ከሆነ ሁለት ሙሉ ማለት ነው። ግልጽ ነው አይደለ? ስለዚህ ክፍልፋዮችን ልክ እንደ ሙሉ ቁጥሮች በቁጥር መስመር ላይ ማመልከት ይቻላል ማለት ነው። ገብቷቸዋል። ሶ አሁን ይሄ ስንት ነው? አንድ ሙሉ አራት አራተኛው ወይም አንድ ሙሉ ማለት ነው። ገብታችኋል። ስለዚህ ለምሳሌ ካፌ ወላጆቻችሁ ወስደዋችሁ አንድ ፒዛ ዘዙላችሁና ፒዛው ልክ እንደዚህ ለአራት የተከፈለ ቢሆን ሁለቱን ብትመገቡ፣ ሁለቱን ክፋዮች ብትመገቡ የተመገባችሁት ስንስንተኛ ነው? ሁለት አራተኛ። ያ ማለት ለምሳሌ ይሄ ፒዛ ነው ብንል የዚህ ፒዛው የትኛው ምልክት ነው የተመገባችሁት ማለት ነው። ይሄንን አለ ይሄንና ይሄንን፣ ወይም የኛው የተመገባችሁት አይ ምን ነው ጎበዝ፣ ሁለት አራተኛ ከተባለ ግማሽ ነው አይደል? እኩል የተከፈለው፣ ስለዚህ ይሄንን ማለት ነው። ግልጽ ነው? አዎ። በጣም ጥሩ።